ደስታ የሚመጣው ከአላህ ጋር ስትተዋወቅ ነው። አላህን ርቀህ ደስታ የለም። የፈለገ ገንዘብ ይኑር፣ ለጊዜያዊ ነገር ትጠቀማለህ እንጂ የውስጥ ደስታ አላህ ነው የሚለግሰው። አላህ ይነጥቀሃል። አላህ የነጠቀህን ደስታ ማንም አይሰጥህም። አላህ የሰጠህን ደስታ ማንም ማንንም አይነጥቀህም። ይህን እወቀው። ከደስታ ይልቅ ከምን ብዙ ተምረህ ነው ከመጨቁ ይልቅ በመዘግየት

ከገበብ ያለ አብድን በባሪያ ላይ የምቆጣው አይምረኝም? ያለን ሰው እንዴት አይምረኝም ትላለህ? የኔ ረሕመት ከዚህ በላይ አይደለም ወይ? ሰው በሚለብሰው ልብስ፣ በሚኖርበት ቤት፣ በሚነዳው መኪና፣ በሚበላው ምግብ አይደለም ደስታ የሚያገኘው። እነዚህ ኒዕማዎች ናቸው። መጀመሪያ ግን ያንን ኒዕማ የሚያደንቅ ልብ ይፈልጋል። የውስጥ ደስታ ይፈልጋል። ከውስጥ ነው ያለው። መንፈሳዊ ነው ደስታ የሚባለው ነገር። በቁስ አይደለም የሚመጣው? ቁስ ማሟያ ነው። ያ መንፈሳዊነት ካለ እነዚህ ኒዕማዎች ሲጨመሩ፣ አርበዐቱን ሚነ ሰዓዳ ብለዋል ነቢያቸው ሰለላሁ ዐለይሂ ወሰለም። አራት ነገሮች ደስታ ይሰጣሉ ብለዋል። የደስታ ናቸው ምንድን ነው ሰዓዳ? ደስታ ይገኝባቸዋል። እምራአቱን ሳሊሐ ሳሊሕ የሆነች ሚስት፣ ሳሊሕ የሆነ ጎረቤት፣ ጥሩ መጓጓዣ፣ ሰፊ ቤት፣ እነዚህ ሰዓዳ ይገኝባቸዋል። ግን አንድ ሰው እነዚህን ሰዓዳዎች ለማግኘት መጀመሪያ ልቡ በኢማን መሞላት አለበት። በሰፊ ቤት ውስጥ እየኖረ ሁሌም ለእሱ ጠባብ የሆነበት ሰው አለ። የለም በጣም ቆንጆ ሚስት ኖራው አይኑ ወደ ሌላ የሚንከረተት ሰው አለ። አላህ ይጠብቃል። ከቁስ አይደለም ጉዳዩ። እዚህ የሚታይ የሚጨበጥ ነገር አይደለም። ደስታ የሚባለው ነገር ውስጣዊ ነው። ቦታው ደግሞ ወደ አላህ በመቅረብ ነው የሚገኘው። የምንዝናናባቸው ነገሮች አላህ ስብሃነሁ ወተዓላ የወደዳቸውና የፈቀዳቸው ሲሆኑ ብቻ ነው ደስታ ሪል ደስታ የሚሰጡን እንጂ አላህ በማይፈቅደውና በማይወደው መንገድ የሚመጡ ቁሳዊ አሴቶች በራሳቸው መከራ ነው ይዞ የሚመጡት ማለት ነው። ገንዘቡ በሐራም ከመጣ ጭንቀት ነው ይዞ የሚመጣው። ሄደን የምንደሰትበት ቦታ አላህ ሱብሓነሁ ወተዓላ የማይፈቅደው ከሆነ ከዛች ቅጽበታዊ ደስታ በኋላ ጭንቀት ይዞ ነው የሚመጣው። ለወፍ የልብ መሰበር የሚጨነቁ ነቢይ ተከታዮች ነን። መከተል የሌለው ፍቅር ምን ሊፈይደን? ለሰዎች ስሜት ምን ያክል እንጨነቃለን? ሰው አጥንቱ ሊሰበር ይችላል፣ አጥንቱ በጥገና ይመለሳል። የሰው ልብ ሲሰበር ግን ከባድ ነው። እንቅልፍ ይነሳል፣ ሌሊት ያ አላህ ያስብላል ምናልባት እኛ የሰበርነውን ቀልብ የስብራት መጠን ስለማንረዳው ተኝተን እናድር ይሆናል። ያ ልቡ የተሰበረ ሰው ግን ሌሊቱን እንቅልፍ የለውም፣ እህ ሲልብን ያድራል፣ ሲጨነቅ ያድራል። የሰዎችን ልብ ለመጠገን ገንዘብ አያስፈልግም። ጥሩ ልብ ነው የሚያስፈልገው፣ ጥሩ አኽላቅ ነው የሚያስፈልገው። የሰዎችን ልብ ለመስበር ሰይፍ አያስፈልግም። አንዲት ቃል ትበቃለች። በአንዲት ቃል ሰውን ስብርብር ማድረግ ይቻላል። በጥሩ ቃል መጠገን ይቻላል። ሶስት ነገሮች የሙእሚን ልብ ውስጥ አይጠፉም ብለዋል። ከሶስት ነገር አይወገድም፣ ሶስት ነገሮችን አያጣም። አንደኛ፣ ኢኽላሱል ዓመል ሊላህ የሙእሚን ቀል ሥራውን ለአላህ አጽድቶ

ከነሱ ውስጥ ሥራቸውን ዒባዳቸውን ላንተ ብቻ ያጠሩት ሲቀሩ ሌሎችን በሙሉ አጠማቸዋለሁ ብሎ ሲፎክር ቁርአን ላይ ይነግራል። ሰዎች ወንጀል ላይ ስለወደቁ እኛ ከእነርሱ እንሻላለን ማለት አይደለም። አላሁ ስብሓነሁ ወተዓላ ከዛ ወንጀል እኛን ሰትሮናል። ያ ሲትር ቢነሳ እኛም ያን ወንጀል ልንሠራው እንችላለን። ያ ወንጀል የሰራው ሰው ከሰራው ውጪ የሆነ ወንጀል ደግሞ እኛ እየወደቅን ነው። ምናልባት ይህኛው ወንጀል ላይ አልተሳተፍንም፣ ሌላ ግን ብዙ ጉድለቶች ደግሞ የኛ አለብን። በዛ መልኩ ስህተት ለሚሰሩ ሰዎች ክብራቸውን በጠበቀ መንገድ ሕክማ ባለው መንገድ ማረም ያስፈልጋለ ማለት ነው። አላህ ስብሓነው ተዓላ በሰማነው የምንጠቀም ሰዎች ያድርገን። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ፣ ሼር እንዲሁም ኮሜንት ማድረጋችሁን አትደርሱ። ሰሞኑን እንግዲህ ላይካችሁ እየቀነሰ ነው፣ ቪዲዮችንም ለብዙ ሰዎች መዳረሱ በጣም እየቀነሰ ነው ያለውና ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ እናንተም ደግሞ ከአላህ ስብሃኑ ተዓላ ንያችሁን ኸይር አድርጋችሁበት አጀር እንድታገኙ ከፈለጋችሁ በደንብ ላይክ በማድረግ ብዙ ሰዎች ጋር እንዲደርስ አድርጉት። ኢንሻላ ትጠቀሙበታላችሁ። እንዲሁም ደግሞ ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ወይም ደግሞ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆናችሁን አትርሱ። ሁልጊዜ ቪዲዮ ስንሰራ ደግሞ ፊት ለፊት ላይ እንዲመጣላችሁ ከፈለጋችሁ የደውል ምልክታውን መንካታችሁን አትርሱ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ ያለላችሁ ገብታችሁ ፎሎ አድርጉ።